እዚህ ስቱዲዮ እንግዳ ጋብዘናል እንግዳችን አውሮፕላን አብራሪና ዓለም አቀፍ የአቪየሽን ጸሐፊ ዮናታን መንክር ናቸው ስለመጡ በድጋሚ አመሰግናለሁ። መልካም። እስቲ የኢትዮጵያ አየር መንገድ የአፍሪካ ምርጡ አየር መንገድ እንደሆነ ይታወቃል እና እስቲ በዓለም አቀፍ ደረጃም ተመራጭ የአየር መንገድ ነው የኢትዮጵያ አየር መንገድ። አሁን ደግሞ መንግስት አገልግሎቱን ለማፋጠን በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ አዲስ ግንባታ የዲዛይን ስራ እና የአማካሪ ቅጥርም እንደተጠናቀቀ እያየን ነበር እና እስቲ መንግስት ለአቪዬሽን ዘርፍ የሰጠውን ልዩ ትኩረት እንዴት ነው እርሶ የሚገልጹት? ያው እንግዲህ በአፍሪካ በጣም ብዙ መንግስታት ሀገራት የራሳቸውን አየር መንገድ ለማቋቋም ከሞከሩ በጣም ብዙ ዓመታት ተቆጥረዋል። ላለፉት ሰባት ስምንት አሰርታት ከኢትዮጵያ አየር መንገድ እኩል ወይም ከዛም ቀደም ብሎ የጀመሩም አየር መንገዶች ነበሩ። ያው በቅኝ ግዛት ስለነበሩ ማለት ነው። ለምንድነው ሌሎቹ አየር መንገዶች በኪሳራ ተዘግተው ሲወጡ አንዳንዶቹ ለመመለስ ዳግም ለማንሰራራት እስከማይችሉ ድረስ፣ በአንጻሩ ደግሞ የኢትዮጵያ አየር መንገድ በዘመናት ውስጥ በስርዓት ለውጦች ውስጥ በብዙ ፈተና ውስጥ አልፎ እዚህ ደረጃ የደረሰው የሚለውን የሚያጠኑ ባለሙያዎች አንድ ድምዳሜ ላይ ነው የሚደርሱት። በስርዓት ለውጦች ውስጥ የኢትዮጵያ መንግስታት ለኢትዮጵያ አቪዬሽን የማያቋርጥ ድጋፍ በመስጠታቸው ምክንያት ነው። በተለይ አሁን ይሄ የሚገነባው አዲሱ አቡሴራ ቢሾፍቱ የአውሮፕላን ማረፊያ ብቻ አይደለም፣ የአውሮፕላን ማረፊያ ከተማ ነው ወይም ኤርፖርት ሲቲ ነው። በክቡር ጠቅላይ ሚኒስትሩ ንግግር እንደተመለከሹ አርሶ አደሮች እዛ ጋር የራሳቸውን ካሉበት ሳይነቀሉ ካሉበት ቦታ ያንን እርዛያቸውን ብቻ በመቀየር በዛ አካባቢ ላይ እንዲሰፍሩ በጣም ትልቅ ስራ ተሰርቷል። ከዚሁ ጋር እንግዲህ ተያይዞ የሚመጡ ሌሎች መሰረተ ልማቶች ከኤርፖርቱ ጋር የሚገነቡትን አንድ ላይ አካተን ስናይ የሚገነባው አንድ የአውሮፕላን ማረፊያ መነሻ ወይም የመንገደኞች መስተናገጃ ብቻ ሳይሆን ትልቅ የኤርፖርት ከተማ ነው እና የኢትዮጵያ አቪዬሽን የኢትዮጵያ አየር መንገድ በተለይ ከመንግስት የሚያገኘው ድጋፍ ተወዳዳሪነቱን በዓለም ደረጃ እንዲያስቀጥል፣ በአፍሪካም ቀዳሚነቱን የበለጠ አጠናክሮ እንዲቀጥል የሚያደርገው ትልቁ ነገር ቢኖር መንግስት አየር መንገዱ የሚሰጠው ተቋማዊ ነጻነት ነው። ይሄ ከተመሰረተበት ከንጉሱ ስርዓት ጀምሮ እስካሁን ድረስ በተለያየ አይነት የአመራር ዘይቤም ቢሆን ተቋማዊ ነጻነቱ እንዲጠብቅ የሚደረግለት ድጋፍ ትልቁ ነው። መልካም አቶ ዮናታን እስቲ አውሮፕላን ማረፊያ የሚገነባው አዲሱ ማለት ነው፣ በቀጣይ ጊዜያት ግንባታው ሲጠናቀቅ የአየር መንገዱን አቅም ለማሳደግ እና የኢትዮጵያ ደግሞ የአየር ትራንስፖርት ማዕከል ከማደግ አንጻር የሚኖረው ጠቀሜታስ እንዴት ነው የሚታየው? የአፍሪካን አቪዬሽን እዚህ ላይ ማንሳት ያስፈልጋል። ምክንያቱም የኢትዮጵያ አቪዬሽን በዋናነት የሚያገለግለው በትልቁ የአፍሪካን አቪዬሽን የአፍሪካን ህዝብ ነው። የእኛ በሀገር ውስጥ ያለን የአቪዬሽን ፍላጎት ውስን ነው። አፍሪካን ከዓለም ዓለምን ከአፍሪካ በዋነኝነት እያስተሳሰረ እያገናኘ ያለው ትልቁ የኢትዮጵያ አየር መንገድ በመሆኑ የኢትዮጵያ አየር መንገድን ወይም የኢትዮጵያን አቪዬሽንን ስናይ ሁሉ ጊዜ በትልቁ የአፍሪካን አቬሽን ነው ልና የሚገባው። የኢትዮጵያ አየር መንገድ እንደምታቂው ከመሰራረቱም በአገልግሎቱም እስከዛሬ ድረስ ለአፍሪካውያን ባደረገው አስተዋጽኦ የፓን አፍሪካን ኤርላይን ነው። አፍሪካውያን የኛ የሚሉት ተቋም ነው። ንብረትነቱ በኢትዮጵያውያንና በኢትዮጵያ መንግስት የተያዘ ቢሆንም፣ አገልግሎቱ እና ጥቅሙ ግን ከኢትዮጵያውያን ይልቅ በዋነኝነት ለአፍሪካውያን ነው። አንዳንድ የአፍሪካ ሀገሮች ቀደም ብለው በተለይ በምዕራብ አፍሪካ ጎረቤት ሀገር ለመሄድ ካሉበት ሀገር አውሮፓ ሄደው ከአውሮፓ ወደ ዛ ጎረቤት ሀገር የሚደረግ ምልልስ እስከ መኖር ነበረ። ይህንን ከአንድ አፍሪካ ወደ ሌላ አፍሪካ ሀገር በቀጥታ ምልልስ እርስ በርስ ለማስተሳሰር የቻለ የኢትዮጵያ አየር መንገድ ነው። እና አሁን ይሄ እንግዲህ ብዙ አገልግሎት ሰጥቷል። ቦሌ ዓለም አቀፍ አውሮፕላን ጣቢያ የመጨረሻው ደረጃ ላይ ደርሷል። በአመት 25 ሚሊዮን መንገደኞችን የማስተናገድ አቅም ብቻ ነው። የትኛውን የሚያክል ማስፋፊያ ቢደረግለት ከዚህ በላይ ይታነቃል፣ ይታፈናል። ስለዚህ ይህንን ቀደም ብሎ በማሰብ አሁን አቡሴራ በምትባል ቦታ ቢሾፍቱ አካባቢ አስር ቢሊዮን ዶላር ወጪ የሚወስድ በአፍሪካ በጣም ትልቁ በአለምም ካሉት ትላልቅ ኤርፖርቶች አንዱ የሚሆነውን የግንባታው ስራ እንግዲህ እየተጀመረ ነው ማለት ይቻላል። የዲዛይን ስራው አልቋል። ቅድም እንደሰማሹ ይሄ መቶ ሚሊየን ማስተናገዱ ብቻ አይደለም። የኢትዮጵያን የአቪየሽን ዲፕሎማሲ፣ ስትራቴጂክ ጠቀሜታነት የአፍሪካ የአቪሽን መናኸሪያ ነው የሚያደርጋት። እንግዲህ ትልቁ የቱሪዝም እድገትን ብታዩ የንግድ እድገትን የቢዝነስ በአጠቃላይ ከመሰረተ ልማት ጋር በተያያዘ ብታዩ አቪዬሽን ያለባቸው ቦታዎች በጣም የማደግ እድላቸው ሰፊ ነው። ለምሳሌ ዱባይን ብንወስድ ኤምሬትስ ላቋቋመቻቸው የቢዝነስ የቱሪዝም የኢንዱስትሪ መናኸሪያነት ትልቁን ሚና የሚጫወተው እዛ ያሉት አየር መንገዶቿ ናቸው። በተለይ አሁን የኤምሬትስን ኤርላይን ብንወስድ ለዱባይ ዋናው መተንፈሻዋ ዓለም ከዓለም በሙሉ ዙሪያ ጎብኚዎች፣ የኢንዱስትሪ ሰዎች፣ የቢዝነስ ሰዎች ወደ ዱባይ እንዲመጡ የሚያደርገው እንዲሄዱ የሚያደርገው ያ ነው። በኢትዮጵያ ውስጥ ይህን የሚያክል አቅም ያለው ኤርፖርት ገነባን ማለት አዳዲስ ኢንቨስትመንቶች እንስባለን። የኢትዮጵያ አየር መንገድ እድገት ብቻ አይደለም፣ የኢትዮጵያ አየር መንገድ እድገት ዋነኛው ተጠቃሚ ነው። ግን ከዛ ባሻገር የኢትዮጵያ ቱሪዝም በጣም ከፍተኛ ተስፋ የጣልንበት የኢትዮጵያ ቱሪዝም በትራንዚትም ይሁን በመዳረሻነት ኢትዮጵያን በቱሪዝም ለማሳደግ ትልቁ ኢንስትሩመንት አቪየሽናችን ነው። በዚህ አጋጣሚ ለምሳሌ በጣም የተለያዩ የዓለም ሀገራት መሪዎች፣ የቢዝነስ ሊደርስ፣ እነዚህ ሁሉ በኤርፖርቱ በሚያልፉበት ጊዜ የኢትዮጵያን መስተንግዶ የኢትዮጵያን ባህል የማየት እድልና በዛው በኢትዮጵያ ውስጥ የመሳተፍ እድላቸው ይጨምራል። መልካም አውሮፕላን አብራሪና ዓለም አቀፍ የአቬሽን ጸሐፊ ዮናታን መንክር ስቱዲዮ መጥተው ለሰጡት ማብራሪያ አመሰግናለሁ። መልካም ምሽት።